ረዘም ያለ ቁመት በራሱ የውበት መገለጫ ነው። ረጅም መሆን በራሱ አንድ ራሱን የቻለ አውትፊት ነው ማለት እንችላለን። ብዙ ልብሶች በቀላሉ ያምሩብናል፣ ለመግዛትም ብዙም አንቸገርም። ታዲያ ሁል ጊዜ የምንለብሳቸው ልብሶች እንዲያምሩብን ረጅም ከሆንን ማወቅ ያሉብንን አስር ነጥቦች በዚህ ቪዲዮ የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ላይ ረጅም ከሆነ ማወቅ ያለብን ረጅም የሆነ የሰውነታችን ክፍል የቱ እንደሆነ ማወቅ ነው ይህም ማለት ከወገባችን በላይ ነን ረጅም ወይንስ ከወገባችን በታች ነን ረጅም የሚለውን ማወቅ ነው። ወይንስ ከወገባችን በላይም ከወገባችን በታች ያለው ቁመታችን እኩል ነው የሚለውን ነው። ረጅም ብንሆንም አንዳንዶቻችን ከወገባችን በላይ በጣም ረዘም ያለን ልንሆን እንችላለን። ከዛም አጠር ያሉ እግሮች ሊኖረን ይችላል። ወይም ደግሞ ከወገባችን በታች ማለትም እግሮቻችን ረዘም ያሉ ሊሆኑ ይችላሉ። ስለዚህ መጀመሪያ ረጅም ከሆንን የእኛ ረዘም ያለው የሰውነታችን ክፍል የቱ እንደሆነ መጀመሪያ ማወቅ አለብን ማለት ነው። ይህንን ለማወቅ ራሳችንም መለካት እንችላለን፣ ወይም ሌሎች ሰዎች እንዲለኩ ማድረግ እንችላለን። የምንለካው መጀመሪያ ከትከሻችን ጀምረን እስከ እግሮቻችን መጀመሪያ ድረስ ያለውን ርዝመት እንለካለን። በመቀጠል ደግሞ ከእግሮቻችን መጀመሪያ እስከ ቁርጭምጭሚታችን ድረስ ያለውን ርዝመት የምንለካ የሆነ። ከዛም ከወገባችን በላይ ነን ወይስ ከወገባችን በታች ነን ረጅም የሚለውን ማወቅ እንችላለን ማለት ነው። በልኬትም ባይሆን አንዳንድ ጊዜ ራሳችንን መስታወት ላይ ቆመን ስንመለከት በቀላሉ ማወቅ እንችላለን። ይህም ማወቃችን፣ ማለትም የትኛው የሰውነት ክፍላችን ረዘም እንደሚል ማወቃችን ሙሉ የምንለብሳቸው ልብሶች ላይ በጣም ትልቅ የሆነ ልዩነት ነው የሚያመጣው። ከወገባችን በላይ ረዘም ያለን ከሆነ ሎንገር ቶርሶ ካለን አጠር ያሉ እግሮች አሉ ማለት ነው። ካለን የምንለብሳቸው አለባበሶች አጠር ያለውን እግራችንን ረዘም ካለው የላይኛው የሰውነታችን ክፍል ጋር ባላንስ የሚያደርጉልን መሆን አለባቸው። ታዲያ ይህንን ባላንስ መፍጠር የምንችለው መጀመሪያ እግሮቻችን ረዘም ብለው እንዲታዩ በማድረግ ነው። ይህንን የምናደርገው መጀመሪያ ሀይራይዝ የሆኑ ሱሪዎችን ወይም ጉርዶችን ሊሆኑ ይችላሉ በማድረግ ነው። ይህም ደግሞ ሀይራይዝ የሆኑ ልብሶች ከወገባችን ከፍ ማለታቸው በእይታ ረዘም ያሉ እግሮች እንዲኖረን ያደርግልናል ማለት ነው። በተቃራኒው ደግሞ ከላይ የምናደርጋቸው ልብሶች ከወገባችን ዝቅ ያላሉና አጠር ያሉ መሆን አለባቸው። ታዲያ አጠር ያሉ እግሮችና ከላይ ከወገባችን በላይ ያለው ሰውነታችን ረዘም ያለ ከሆነ በምንለብሳቸው ልብሶች ሁሉ መከተር ያለብን ያለባበስ ትሪክ ይሄ ነው፤ ከላይ አጠር ያሉ ልብሶችን መልበስ፣ ከታች ደግሞ ሀይራይዝ የሆኑ ልብሶችን መልበስ እንችላለን ማለት ነው። በመቀጠል ደግሞ ረጅም ከሆን ማወቅ ያለብን ከላይ የምንለብሳቸው ልብሶች እጆቻቸው ወይ እስከ እጆቻችን አንጓ ወይም ሩስት ድረስ ማለቅ አለባቸው፣ ወይንም ደግሞ ጉርድ ከሆኑ እስከ ክርናችን ድረስ ማለቅ አለባቸው። ይህ በጣም ትንሽ ነገር ሊመስል ይችላል፣ ነገር ግን አለባበሳችን ላይ በጣም ትልቅ የሆነ ልዩነትና ለውጥ የሚያመጣ ነው። አጓጉል የሆኑ ርዝመቶች ወይ ያረዘሙን ወይ ደግሞ ያላጠሩ ማለት ነው። ምንም እንኳን ልብሱ በልካችን ቢሆን የተገዛው ያጠረና የጠበበን አይነት ነው ለእኛ የማይሆን አይነት ያደርገዋል። ስለዚህ የምንገዛቸው ልብሶች ላይ ዋና ማየት ያለብን በእኛ ልክ መሆናቸውን ነው። እጆቻቸው እንዴት ነው የሚለውን ነው ወይ ጀሙሉ ሆነው እስከ እጆቻችን አንጓ ድረስ መሆን አለባቸው፣ ወይንም ደግሞ አጠር ሆኖ አጠር ያሉ ከሆኑ ማለት ነው እስከ ክንዶቻችን መጨረሻ ድረስ መሆን አለባቸው ማለት ነው። ምንም ጥንቅቅ ያለና ጽድት ያለ አለባበስ ብንለብስ እንኳን ይቺ ትንሽ የምትመስል ነገር አለባበሳችን ላይ በጣም ትልቁ የሆነ ልዩነት ነው የምታመጣው። በቃ ልካችን ያልሆነ ወይም አጠር ያለ ልብስ የለበስን ነው የሚያስመስለን። በመቀጠል ደግሞ ረጅም ከሆንን ማድረግ ያለብን በምን ልብሳቸው ልብሶች ላይ ሌየር መጨመር ነው ይህም ማለት ለምሳሌ ቲሸርት በጅንስ የምንለብስ ከሆነ ከላይ ኮት ወይም ጃኬት ሸሚዝም ሊሆን ይችላል፣ መደረብ ነው። ይህ ደግሞ ቁመታችን ረዘም እንደማለቱ ሌየር አድገን በምንለብስበት ወቅት ያ ረዘም ያለው ቁመታችን ላይ ሞገስ ይጨምርልናል። ረጅም ሆነን ቀጠን ያለን ልንኖር እንችላለን ወይ ወፈር ያለን ልንኖር እንችላለን፣ አቋማችን ምንም ለውጥ የለውም። ብቻ ሌየር አድገን መልበስ ካለን ቁመት ጋር በጣም የሚያምርብን አለባበስ ነው። በመቀጠል ደግሞ ረጅም ከሆንን ከኛ ጋር የሚሄደው አለባበስ ኦቨርሳይዝድ የሆኑ ልብሶችን መልበስ ነው ወፍራም ልንሆን እንችላለን ወይም ደግሞ ቀጭን ሰፋፊ የሆኑ ልብሶችን ረጅም ከሆንን በጣም የሚያምሩብንና በጣም በጣም በቀላሉ የሚያዘንጡን አለባበሶች ናቸው ሰፋ ያለ ሹራብ ሰፋ ባለ ጅንስ ሊሆን ይችላል ሰፋ ያለ ሸሚዝ በጅንስም ሊሆን ይችላል ብቻ ኦቨርሳይዝድ የሆኑ አለባበሶች ከኛ ጋር የሚሄዱእና በጣም በቀላሉ የሚያዘንጡን አለባበሶች ናቸው በመቀጠል ደግሞ ረጅም ከሆነ ማወቅ ያለብን የምንገዛቸው ቦርሳዎች መጠናቸው ትንሽ ከፍ ያሉ መሆናቸው ማወቅ ነው። የምንይዛቸው ቦርሳዎች አለባበሳችን ላይ የራሳቸው የሆነ ተጽዕኖ እንዳላቸው እናውቃለን ብዬ ገምታለሁ። ታዲያ የምንገዛቸው ቦርሳዎች መጠናቸው ከኛ ቁመት ጋር የተመጣጠነና ከቁመታችን እኩል የሚታዩ መሆን አለባቸው። በተቃራኒው ደግሞ መጠናቸው አነስ ያሉና ትንንሽ ቦርሳዎች ከረጅም ቁመታችን ጋር ባላንስ የማያደርጉና ብቻቸውን የሚታዩ ይሆናሉ። ያጠረ ልብስ በእይታ እንደሚታወቀው ሁሉ ቦርሳን በተመሳሳይ ትንሽ መሆኑና ለእኛ ያጠረን አይነት መስሎ ይታያል። ስለዚህ የምናደርጋቸው ቦርሳዎች መጠናቸው ትንሽ ተለቅ ያሉ እና ከቁመታችን ጋር ባላንስ የሆኑ መሆናቸው ማወቅ አለብ መቀጠል የምናገኘው ደግሞ ቀሚሶችን ነው። ቀሚስ በራሱ ሞገስ አለው። ረጅም ሰው ሲለብሰው ደግሞ ሌላ ሞገስ ነው የሚሰጠን። ከሁሉም የቀሚስ ዲዛይኖች በይበልጥ ማክሲ ድሬስ ከኛ ጋ አብሮ የሚሄድና በጣም የሚያምርብን ቀሚስ ነው። ረዘም ያሉ ቀሚሶች በፍላት ጫማዎች በሎፈር ሊሆን ይችላል ብንለብስ ከኛ ጋር የሚሄድብን የቀሚስ አለባበስ ነው። የእኛ ምርጫ እንዳለ ሆኖ ግን ረጅም ሰዎች ላይ በጣም የሚያምረው ረጅም ቀሚስ ነው። ዲዛይኑ እንደኛ ፍላጎት ሊሆን ይችላል። ፕሪንት ያለባቸውም ሊሆኑ ይችላሉ። ከለርም እንደኛ ምርጫ ሊሆን ይችላል። ብቻ ከአጭር ቀሚሶች ይልቅ ረዘም ያሉ ቀሚሶች ረጅም ከሆንን በጣም የሚያምርብን የቀሚስ ምርጫዎች ናቸው። በመቀጠል ደግሞ ማወቅ ያለብን ረጅም ቁመት ካለንና ከላይና ከታች አንድ አይነት ከለር ያላቸው ማለትም ሞኖክሮማቲክ የሆን አለባበስ ስንለብስ ቁመታችን የበለጠ ረዘም ያደርጉታል። ስለዚህም ወጥ ከለር ያላቸውን ልብሶች ከላይና ከታች በምንለብስበት ወቅት መሀል ላይ በሌላ ከለር በቀበቶ ሊሆን ይችላል፣ በስካርብ ሊሆን ይችላል፣ በሻርፕ የሆነ ነገር ተጠቅመን ቀጥ ብሎ የወረደውን አውትፊት ብሬክ ማድረግ ነው። ይህም ከላይና ከታች አንድ አይነት ከለር መልበስ ቁመታችን የበለጠ ረጅም መስሎ እንዲታይ ያደርግልናል። ቁመት የሚጠላ ነገር ባይሆንም ግን ቀጥ ብሎ መውረዱ ያለምንም ብሬክ ቦሪንግ የሆነ ሉክ ይፈጥራል። ለዚህም ከላይና ከታች አንድ አይነት ከለር ልብሶችን ከለበስም መሀል ላይ ወይም ከላይ ወጥ ብሎ የወረደውን ሉክ በኛ ፐርሰናል ስታይል ሊሆን ይችላል በአክሰሰሪዎችም ሊሆን ይችላል ብሬክ ማድረግ አለብን ማለት ነው። በመቀጠል የምናገኘው ደግሞ የምናደርጋቸው ሱሪዎች ርዝመታቸው ከቁመታችን ትክክል መሆናቸውን ማወቅ ነው። በተለይ ጠበቅ ያሉት ሱሪዎች ርዝመታቸው ከቁርጭምጭሚታችን ያላጠሩ እና አጓጉል የሆነ ርዝመት ያላቸው ሱሪዎች ቁርጭምጭሚታችን ጋር ሳይደርሱ የመንጠልጠል አይነት ሉክ የሚሰጡን ሱሪዎች ማስወገድ ነው። ከቁርጭምጭሚታችን በታች የሆኑ ወይም ደግሞ በጣም ረዘም ያሉ እስከ ጫማዎቻችን ማለቂያ ድረስ ያሉ ሱሪዎችን ማድረግ ነው ያለብን። የምናገኘው ደግሞ ጫማዎችን ነው። ረጅም ቁመት ካለን በጫማዎች አንድ ቸገርም ብዬ አስባለሁ። ፍላት ጫማዎች ረዥም ቁመት ካለን የኛ ተቀዳሚ ምርጫዎች ናቸው። ተጨማሪ ርዝመት የምንፈልግ ከሆነ ከፍታ ያላቸውን ጫማዎች ማድረግ እንችላለን። ነገር ግን ከእኛ ጋር የሚሄዱትና የሚያምሩብን ጫማዎች ፍላት የሆኑት ናቸው። ስኒከር ሊሆን ይችላል፣ ቡትስም ሊሆን ይችላል። ፍላት ቢሆኑ ከእኛ ጋር የሚሄዱና የሚያምሩብን ጫማዎች ናቸው። ከከለር አንጻር ደግሞ ከሰውነታችን ጋር ተቀራራቢ ከለር ያሉ ጫማዎችን ብናደርግ የበለጠ ያምርብናል። ረጅም ስለሆነ ብዙውን ጊዜ ከልብሳችን በላይ ጎላ ብሎ የሚታየው የምናደርጋቸው ጫማዎች ናቸው። ስለዚህም የምናደርጋቸው ጫማዎች ለቁመታችን ተስማሚ የሆኑና ፍላት ቢሆኑ በጣም ይመረጣል። ኦሬዲ ኛ ረጅም ቁመት ስላለ ፍላት ጫማዎች በምንም አይነት አለባበስ ብንለብሳቸው ከኛ ጋር የሚሄዱና የሚያምሩብን ጫማዎች ናቸው። በመጨረሻም ረጅም ከሆኑ ከኛ ጋር የሚሄደው አለባበስ ፕሪንት ያለባቸው ልብሶች መልበስ ነው። ይህም ጃኬቶች ሊሆኑ ይችላሉ ቀሚሶችም ሊሆኑ ይችላሉ ሸሚዞችም ፕሪንት ያለባቸው ከእኛ ጋር የሚሄዱ ልብሶች ናቸው የተወሰነ ቁመታችን ደበቅ ማድረግ ከፈለግን እንደዚህ አይነት ልብሶችን መልበስ እንችላለን እንደዚህ አይነት ልብሶች አጠር ያሉ ሰዎች ሲለብሷቸው የበለጠ ቁመታቸውን ይቀንስባቸው በተቃራኒ ደግሞ እኛ ረዘም ያልን ከሆነን የዚህ አድቫንቴጅ አለን ማለት ነው ነገር ግን ፕሪንት ያለባቸው ሲባል በጣም ብዙ አይነት ፕሪንት ላያቸው ላይ አንድ ላይ ያለባቸው ልብሶችን ሳይሆን አንድ ወጥ ፕሪንት ብቻ ያለባቸው ልብሶችን እያልን ነው ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።